ሰላም ሰላም፣ ውድ የሰኔ ዘ ሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም፣ ውድ ተከታታዮቻችን፣ በዛሬው ዕለት ደግሞ በእግዚአብሔር ስለተፈጠረው ስለሰው ዘር አባት ስለ አዳም ስለ ሦስቱ አካላቶቹና አንድ ባሕሪ ስለመሆናቸው ሚስጥር እንመለከታለን። በእግዚአብሔር ቀን በመጀመሪያ ቀን እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር አምላክ ሰማይና ምድርን ባደረገ ቀን የሰማይና የምድር ልደት ነው። እግዚአብሔር አምላክም የሰውን ሰውን ከምድር አፈር አበጀው ዘፍጥረት ምዕራፍ ሁለት ከቁጥር ሰባት ላይ እንደሚናገረው እንግዲህ እነኚህ የሦስቱ አካሎቶች የምንላቸው አንደኛ የሥጋ አካል፣ የነፍስ አካልና የመንፈስ አካሎት ናቸው። እነዚህም አንድ ባንድ እንመለከታለን ዛሬ አንደኛው እንመለከታለን። አንደኛው በስድስተኛው ቀን ከምድር አፈር የተበጀው የመጀመሪያው ሰው ዘር አባት የሥጋ አካል ነው። እርሱም ዝርው ነው። ይህን የሥጋ አካል ካፈር፣ ከውሃ፣ ከእሳት፣ ከነፋስ አቀላቅሎና አዋህዶ እግዚአብሔር ፈጥሮታል አበጅቶታልም። የአራቱን ባህርያት እንዲጋራ፣ በእነሱም እንዲያድግ፣ እንዲጎለመስ፣ እንዲበረታም፣ እንዲሰለጠንባቸው እግዚአብሔር ፈቅዶለታል። አራቱ ባህርያት የተቀዳ የሥጋ አካል ስለሆነ ማለት ነው። ነገር ግን እግዚአብሔር ከፈቀደለትና አታድርግ ተብሎ ከታዘዘው ወጥቶ በተሰጠው ነፃ አእምሮ ከሕይወት ይልቅ ሞትን መርጦ በመብል ኃጢአትን ሠራ፣ ተሳሳተ። እርሱ ራሱን ለሞትና ለኃጢአት አሳልፎ በመስጠቱ ወደ አፈር እንዲቀላቀልና ትቢያ እንዲሆን ተደርጓል። ለዚህ ነው እግዚአብሔር እንዲህ አለ፣ ወደ መጣበት መሬት እስክትመለስ ድረስ በፊት ወስ እንጀራን ትበላለህ አፈርነህና ወደ አፈር ትመለሳለህ ብሎ በዘፍጥረት ምዕራፍ 3 ቁጥር 19 ላይ ይናገራል። አዳም ማለት ደግሞ አዳሜ ህዝብ ማለት ነው። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው በዘፍጥረት ምዕራፍ 5 ቁጥር 1 ላይ እንደሚናገረው በእናቱ በኩል ከአብርሃም ትውልድ ያለው የካህኑ የመልከ ጸዲቅ የልጅ ልጅ ጻድቅ ኢዮብ በስጋዊ ደዌ በተፈተነ ዘመን እንዲያዘያለ ከእጅ የሚያደን እንደሌለ አንተ ታውቃለ። እጅ ለወሰችን ሰራችኝም ከዚያም በኋላ ዙረት አጠፋኝ ዘንድ ፈለክ። እንደ ጭቃ አድርገ እንደ ሰው ለወስከኝ እንደ ለወስከኝ አስብ ወደ ትቢያም ትመልሰኛለ። በእውኑ እንደ ወተት አላፈሰስከኝምን እንደ ርጎስ አላረጋኸኝምን ቁርበትና ስጋ አለበስከኝ በአጥንትና በጅመት አጠነከርከኝ ሕይወትና ቸርነት አደረክልኝ መጎብኘት መጎብኘትህም መንፈሴን ጠበቀች ብሎ ኢዮብ ምዕራፍ 10 ከቁጥር 8 ላይ ይናገራል። እንደ ጭቃ አድርገ እንደለወስከኝ አስብ ማለቱ ስለ ሥጋ መናገሩ ነው። ወደ ትቢያ ትመልሰኛለህ ምሎ መናገሩ የሥጋን ሞት መናገሩ ነው። በውኑ እንደ ወተት አላፈሰስከኝምን ብሎ መናገሩ የሥጋን ዘር መናገሩ ነው። እንደ ርጉስ አላረ አረጋኸኝ ምን ብሎ መናገሩ የስጋ ሰው መሆኑን መናገሩ ነው። ቁርበትና ስጋ ያለበስከኝ ማለቱ ለነፍስ አካሉ ነው። በአጥንትና በጅመት አጠነከርከኝ ሲል ለስጋ አካል ነው። ሕይወትና ቸርነት አደረክልኝ ሲል ለዘላለም ሕይወት መናገሩ ነው። መጎብኘትህም መጎብኘትህም መንፈሴን ጠበቀች ሲል ለመንፈስ አካል መናገሩ ነው። እርሱ ልቡን ወደ ራሱ ቢመልስ መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ ስጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። ኢዮብ ምዕራፍ 30 ቁጥር 14 ላይ እግዚአብሔር በስድስተኛው ቀን ከምድር አፈጀው ስላበጀው ስለ ሰው ስጋ አካል ነቢዩ ዳዊት እንዲህ አለ፦ እጆች ሰሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ ትእዛዛትንም እማራለሁ ብሎ መዝሙር 118 ከቁጥር 73 ላይ ይናገራል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅ ስራ ቸል አትበል ብሎ መዝሙር 137 ቁጥር 8 ላይ ደግሞ ይናገራል። ስጋ ሕይወት የሆነው ፈሳሽ ደም ደማዊ ነፍስ የተባለበት ሴል ተብሎ የሚጠሩ የብዛታቸው ቁጥር በአንድ ሰው ደም ውስጥ ትእልፊታተ እልፍት በላይ ይሆናሉ፣ ከ50 ትሪሊዮን በላይ። አንድ ጠብታ ደም ሺ ሴል አለው። ፊት ስትሰውር ይደነግጣሉ። መንፈስን ትልካለ፣ ይፈጠራሉ፣ የምድር ፊት ታድሳለ፣ የምድርንም ፊት ታድሳለ ብሎ መዝሙር 103 ከቁጥር 29 ላይ ቅዱስ ዳዊት ስለዚህ ስለሰው አካል ይናገራል ማለት ነው። ወደ ተከታታዮቻችን የአንደኛውን የአዳምን ክፍል ተመልክተናል፣ ስለ ሥጋ አካል። በቀጣይ ደግሞ ስለ ረቂቅ ነፍስ አካል እንመለከታለን ማለት ነው። የሰኒ ዘ ሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።